ታዲያ ምንድን ነው? እኔ እና እሷን አጣልተሽ የግልሽ ታረጊ ነው ነገርኩሽ። ተሰብሰባሽ ተቀመጭ፣ አለበለዚያ በዚህ ቢላ አይነሽን ነው የምወጣልሽ። እሺ፣ ነይ ጠጋ በይ፣ ነይ ጠጋ በይና ሳሚ፣ ነይ እኔ ምንም ነገር አልፈልግም። እንዴት አርጊ ልክ እንደማስገባ ሳይሻለሁ እሺ ማማቱ እንደሚያስጠልሽ እናያለን። እረፍ። ምን ምን ነው ነው ና እንጂ መጀመሪያ የተፈጠረውን ነገር ነገር ወሬ ነው እሱም ሀጊ ምንድን እየተፈጠረው ጉዳሽ እንዴ? ምንም አይደለም ምንም አይደለም። ታዲያ ለምን ደይ ጮሽ? በቃ ሳላስ በድንገት በሩን ከፍቶ ሲገባ ደነገጥኩ፣ ከዛ ጮኩኝ። እንደዛ ብቻማ አይመስለኝም። ያ ፌት ምንም አይደለም አልኳ፣ እንዴ በቃ ይሄን ጉዳይ እንርሳው። እንዴት ነው ልረሳው? ምን ይችላል? ሁሉንም ነገርኩ። ሸፋፍነሽ ለማለፍ እየሞከርሽ ነው። ቅድም እንደዛ ማየው ንግግር ተናግርሽ፣ ይዝም አልኩ። አሁን ይሄንን ጉዳይ በዝምታ እንዳልፎ ነው ፈልግ? ግድ የለም ያ ፌት ይሄን ነገር ብንረሳው ነው ለሁላችንም ይሻላል። ምንድን ነው የምደራገው እያየሽ አይደል እኔ በማንም ክፍሬ ሲደፍር እሺ ቆይ ምን አድርጋ ነው በጣም ነው የማዝነውልሽ እኔ እኮ እዚህ የመጣው አንቺን ብዬ ነው ግን ግን ግን ምን ንገረኛ ምንድን ነው አታስጨንቀኝ እንጂ አንድ ነገር የምታደርጊ እፈልጋለሁ እቺ ጸባይዋን ማሳ አለባት እሺ ታስተካክለልሽ ግን ምክንያቱም ነው ማወቅ የፈለኩት ምንድን ነው ምክንያቱም ንገረኝ ምን ብዬ እንደምነግርሽ አይገባኝ አንዴ ስራዋን ስራበት ትለኛለ ካልሆነ አሁኑ ከዚህ ቤት ማባረራት ማባረር አይ እንደዚያ እንኳን ታረጊ አልፈልግም አንድ ነገር ግን እታረግ ይፈልጋለሁ። እሺ ምንድን ነው እንዳደርግ ልምትፈልግ? በቃ ከአረጋ ምንም አይነት ግዩት እንዲሆንሽ አልፈልግም። በቃ ለሶፊ እንትጫ አልፈልግም። እሺ ለምንድን ነው እንደዛም አደርገው ማደርገው? እኔ እንድትወኝ ስለነገርኩሽ እኮ እሺ፣ በቃ አደርገዋለሁ። ግን በቃ ምክንያቱ ለውቀው ነው ያልኩ። እኔ ላይ የሆነችውን እያየሽ አይደል እንዴ ባይነሽ፣ ብረቱ አይደል እንዴ? ያገሹ ማለት አልገባኝም። ቆይ ምን ተፈጥሮ ነው? አንተ አይደለም እንዴ እኩሽ ነው የገባኸው? አሃ አሁን ገባኝ። አንተነጠፋተኛ እያልሽኝ ነው። እንደሱ ማለት አይደለም። ግን ደግሞ በቃ ኩሽና ምን ልትሰራ እንደሄድክ ነው ግራ ይገባኝ። ውሃ ውሃ ፈልጊ። ልክ ገና እንዳየች ዘለለች፣ ትጫለች። ላገዝሽ ብዬ በጠየቅኳት፣ በጣም እኮ ነው የሚገርመው። እሺ በቃ ተረጋጋ። ሁለተኛ አጠገብ እንድደርስ አላደርግ። ይቅርታ አርጊልኝና፣ እቺ ልጅ ባህሪዋን ካላስተካከለች አንቺ መቶ ማግኘት በጣም ነው የሚከብደኝ። በቃ ምንም አታስብ። እኔም ቢሆን አላገኛትም። ወደ ሳሎን እንዳትመጣ ነው የማደርጋት። በዚህ ጦሰኛ በሆነ ልጅ ምክንያት ከአንቺ ጋር መጣላት አልፈልግም። ከእኔ ጋር ምን ያገናኘዋል? ያገናኘዋል እንጂ አብራችሁ አይደል እንዴ የምትኖሩት። በዛ ላይ ደግሞ እንደነገርኩሽ ፊት እንዳሰጫት፣ በቃ በጭራሽ እንዳሰሚያት። ምን ያስወራኛል? ከእሷ ጋር እንደሆነ ምንም አይነት ጉዳይ የለኝም። በቃ እንትን አታስብሽ፣ አትጨናነቅ። እኔማ አንቺ እያለሽልኝ ምን ሆናለሁ? አንዳንዶች ናቸው እንጂ ዝም ብሎ የሚያበሳጩ። እንዲ፣ ተው፣ እንደዚህ አትበል። ያንተ መጎዳት እንደሚያስጨንቀኝ ታውቃለህ አይደል? ታውቃለህ እኮ ለዛ አይደል? ኪዛሪን ነው እናታል በት በጣም ይቅርታ፣ የአንዷ ጓደኛችን ልደት አለና እዛ መሄድ አለብኝ። እሺ በቃ ሌላ ቀን ግን ትክሽኛለሽ። ዛሬ ጋር ቢሆን አሳልፋለ። ቆይ ግን እስከ መቼ ነው ነገሮችን ሸፋፍንሽ የምታለው? እኔ ምንም ነገር አልሸፈንኩም። እንደምታያት ዮርዲም አንደበቷ እንጂ ውስጧ ስስ ነው በተለይ ደግሞ ከእኔ በፊት እሷ አንተን ታውቃለች። ማለት ያወቀች እንደሆነ ያ ፌት፣ ለረጅም ጊዜ እኮ ጓደኛሞች ነበራችሁ። ዛሬ እኔ መጥቼ የእናንተን ግንኙነት ማበላሸት አልፈልግም። በዛ ላይ ደግሞ ከልቧ ታፈቅራለች። አንቺስ? ስታስመስይ ነበር? ማን ላይ ፈቅርሽ የውሸት ነበር የምትቀርቢ? እኔ አስመስዬ መውደድም ደግሞ ሆነ መቅረብ አልችልበትም። ግን ደግሞ በእኔ ምክንያት ማንም ሰው እንዲከፋ መሆን እንዲያዝን አልፈልግም። ይህ እኮ የእኔ ህይወትና ምርጫ እኮ ቢሆንም በቃ ፌት

ለማድረግ እየሞከርክ ያለው ምን ነው? ሊገባ ያልቻለ ከአረግ ጋር ምን ምን ለማድረግ ነው እየሞከርክ ያለው ፍላጎትህ ምንድን ነው? ቆይ ጭራሽ ቤት ድረስ መተት ቃል ታርስባለ። ምን ዝም ብለህ አስታካብድ ነው አሁን ነገ ጀሬ ጠብ ብላ ትያታለህ። አንድ መግደርደር የሚባል ነገር እኔ እሱን እያልኩህ፣ ግን ደግሞ ሀሳብህ ምንድነው? ከአረጋ መሆን ተመልሰኛለች አልኩህ አይደል እንዴ? በቃ ደስ አለ የሆነ ነገሩ አይሰፋል። ታዲያ ይህን ነገር አስገድደው ነው እንዴ የምታደርገው? ቢያንስ የሷን ሽታ እንኳን አጠብቅም። ምን ስለጮዎች ነው አንተ፣ ባኬቶች ባህሪ አይገባም። ለዛ ነው አሁን ነገ ጭሮዋን እየቆላች አር ቃልይ ቅርት አድርግልኝ ምናምን እያለች ምጠው። ታዲያ ቢያንስ ጭሯዋን እንኳን እስክትቆላ አጠብቅም። ቃል፣ እንደዚህ አይነት ጥፋት በጣም ነው የሚያስጠሉ በጣም ነው የሚደብረሽ። ምንድና ያጠፉት ሰው ላርግሽ ነው ያልኳት። ጥፋትም ይደበቅ አለ ግልጽና የሚታይ ጥፋት ኮ መቼም ደስ ላላት ጮዎች አትለኝም ማር ያፊት ምን ሆናል? ምንም ያደረኩት ነገር እኮ የለም፣ በቃ ማውራት ብቻ ነው። እያየው የምታውቀውን ነገር ለምን ደግሜ ይነግራሉ? ገባኝ። አሁን በደንብ ገባኝ። ለዛች ለቤት አሽከር ጥብቅና ቆመላት፣ እጅን ወደ እኔ ቀሰርክ ነው። ታዲያ ማንን ጥፋተኛ እንዳደረግን ልፈልገን? በጣም ትገርማለሽ። በቃ ለእያንዳንዱ ነገር ተጠያቂ እኔ ነኝ። ቃል፣ አንተ እኮ ነው የሄድክባት፣ እሷ እኳ አልደረሰችብህም። በቃ የእናንተ እናንተ መታመን እዚህ ደረጃ ደርሷል። ለነገሩ እኔ ምንም ብለህ አታምነኝም። ቃል እኔ ሰላም ንቀር ይችላል፣ ግን ደግሞ በተደጋጋሚ ይህን ነገር ስትሰራው እያየሁ ስለሆነ ነው። እንዲ ልጅቷ እኮ በነፃነት እንኳን ስራዋን እኮ መስራት አልቻለችም። በቃ እኔ ሴት ልጅ እንደዚህ ጊዜ ምናም ስፈጅብኝ እንደምናደር ታውቃላ። ታዲያ እንደዛ ከሆነ ለምን አትተዋትም? ለአንተ ምትሆነን አተ ነው። ለምን እተዋታለሁ? የጀመርኩትን ማ ሳልጨርስ እንደማላቆም በደንብ ታውቃለህ። እኔ ደግሞ አንድ ነገር አስረግጬ ነገር እዚህ ቤት ውስጥ ምንም ነገር እንዲፈጠር አልፈልግም። ምን ጀርባን እየሰጠኝ ነው እንዴ? እኔ ሴት ልጅ ስትጎዳ ማየት አልፈልግም እያልኩኝ፣ በዛ ላይ ደግሞ እራሷን ለመለወጥ ደፋ ቀና ስትል ልጅ ላይ ሲሆን ደግሞ በጣም ነው የሚያምኝ። አረ ቀለል አድርጊ ብሮ። በቃ ለማንኛውም በኋላ እናወራበታለን። አሁን ልሄድ ነው እኔ ቦታ ደርሼ። ወዴ ነው የምትሄጂው? የሆነ ደርሼ እመጣ በቦታ አለ። በይ በቃ። ረ ምንም አላደረኩም፣ ምንም አላደረግኩም አትበኝ፣ አትወሽኝ። ጭራሽ አትወሽኝም ትሞክሪያለሽ? ራኪብ በወንድሜ ይመልልሻለሁ። ምንም አላደረግኩም። ይኸውልሽ ስለማልሽም አምነሽ እንዳይመስልሽ፣ ትሰምኛለሽ? ቃል አጠገብ እንዳደርሽ ብዬሽ ስንቴ ነው መናገር አለብኝ? ግን እኮ እሱን ይመጣል። ዝም በይ። ይኸውልሽ ያልነገረኝ ከመሰለሽ ተሳስተሻል። ብትጠነቅቂ ነው የሚሻልሽ። ራኪብ ቃል እንደመቶ አንቺ ለዚህ ሰው በደፍረት መናገር አትችም። ትሰምኛለሽ፣ መኖር የምትችይ ከሆነ አርፈሽ አንገትሽ እንደተሽውሪ፣ አለበለዚያ ያገኝ ይልሽ፣ ኮተትሽን ሰብስቤ ነው የማስወጣው። ትሰምኛለሽ? ራኪብ ቃል ለአንቺ የሚሆን ሰው አይደለም። ዝም በያልኩሽ እኮ ዝም በይ። እሱን አንቺ አትነግሪኝም። ቆይ ለምንድን ነው አንዴ? ማታ አዳምጪኝ። ዝም በይ ራኪብ። አንቺ ጭራሽ እንዳዳምጥሽ ትፈልጋለሽ? ለአንቺ የሚጠቅም ነገር ነው። አንዴ ጊዜ ስጭኝ እና አዳምጪኝ። እኔ ምንም የሚጠቅም ነገር አልፈልግም ከአንቺ። አርፌሽ ስራሽን ስሪ። እንዲ ብታዳምጤ ምን አለበት? ምጭ ብቻ ነው። እሺ እንደውም አደርገው ዴ ምን አትይኝም እንዴ? ፀጉሬ እንዴት እንደተበላሸ። ዛሬ ለምን ፀጉሬን ታች? እኔማ በቃ የወርዴ መታ ፀጉሬንም የካፌንም ትሰራኛለች ብዬ ስጠብቅ ይኸው ቀረች። ግን በጣም ፊት አይን ከኃይም እንዴ ቆይ፣ እንዴ ትልቅ ፕሮግራም ያለብኝ ይኸው ፀጉሬን ምን እንደሚመስል ብታይ ታሪያ ራሱ አበጠቁ ታዲያ፣ እንደዛ ከሆንኩ ጸባይሽን አሳመረሽ ወይ ደግሞ አረግ እንድሰራሽ መጠየቅ። ምን አረግ አረግ? ይቅርታ ድንገት ከፈትኩ። ችግር የለውም። ምግባት ትችላለህ። ስታፊ ብኝ ጸጉሬን እኮ ላስተካክል ብዬ አንችልሽ እንደስታክች እና ሌላ ማን ያስተካክሏል? ዋው በጣም ነው ግን የሚያምረው። እኔ በጣም የጸጉር አድናቂ ነው። ደግሞ ሁልጊዜ በሻሽ ስለምሸፍኙ ስለነበር አይታይም ነበር ኬኑ ግን ይንም የተሟድር ያው ለትንሽ ጊዜ እኮ ጸጉር ቤት አገልግያለሁ። ጸጉር ቤት? አዎ ሜካፕ እና ጸጉር ታዲያ እንዴት ወደ እንደዚህ አይነት ሙያ ውስጥ ያስገባሽ? ያው በትውውቅ ነው። በዛ ላይ ደግሞ ሴቶችን ለአጣቢነት እንጂ ለሌላ ነገር ብዙም አይፈልጉም። ደግሞ ስራው በጣም ያደክማል። በዛ ላይም ደግሞ ለእኔ ብዙ እየከፈሉኝ አልነበረም። የሚገርም ነው። በጣም ልዩ ተሰጥቶ ነው ያለሽ። አረ ተው፣ ያን ያህል እንኳን አታከብደው። አንዴ መንካት ይቻላል። ምን ችግር አለው? መብት ነው ከዛ በኋላ ቀልቤን ሰርቀው ቀረ ችልች እየቀለድክብኝ ነው እንዴ? እኔ እኮ የሚያበላሸኝም ፈልግልኝ አላልኩ። የምሬ ምሬ ነው። በጣም ጎበዝ በኋላ ማለት ኡፍ፣ በእናትህ አትቀልድብኝ። ለራሰው ወጥ ከሰራች ራሱ መች አነሳት። ለምን ሞክረሽ አታየት? ኦሆ፣ ነገርኩ እኮ በጣም ትልቅ ነው፣ ትልቅ ነው ፕሮግራሙ። የጓደኞቼ መሳቂያ መሳለቂያ ልታደርገኝ ነው እንዴ? እኔ እንግዲህ እነግርሻለሁ፣ መቀበል አለመቀበል ደግሞ ያችልሻል። በቃ ዮርዲስ የምትመጣ ታስታክለኛለች እንጂ እንደዚህ ሁኚማ። አልሄድም። እንደ እንግዲህ እኔ እነግርሻለሁ፣ ሌላውን አንቺ ታውቂያለሽ። ሄሎ፣ ወይ፣ አለሁ። ሰላም፣ ወይ ዮርዲ

ደወለች። እኔ ደረስኩ ነው የሚመስላት። ምን ደማረገሽ? ሄሎ አንቺ ዮርዲ ቆይ ምን ሆነሽ ነው? ፕሮግራም አለብኝ እያልኩሽ እንደዚህ የምታረፍጁ? ምን አርግኩ ጓደኛዬ፣ መንገድ እኮ ተዘጋግቶብኝ ነው። እሺ ምን አይነት ጣጣ ነው? እሺ ደሞ ረፍዶብኛል እኮ ፀጉር ቤት እንዳልሄድ። እንደ ነገሩ በቃ ራስሽን አስተካከያ። ምን አይነት ጣጣ ነው? እኔ ደግሞ ታውቂያለሽ ፀጉርም ሆነ ሜካፕ ማስተካከል እንደማልችል ስትስበይ ቀም አልደርስም። የሆነ መፍትሄ ይፈልግለት እንዲህ ቆይሽ። ምን መፍትሄ አለው? አንቺ ነበርሽ ነው የምታስተካከኝ፣ ይኸው አንቺም ቀረሽ። እሺ ምን አባቴ ነው ማደርገው? በቃ መስታወት እያየሽ የሻ አስተካክያ። አንቺ ልጅ እኔ ደጋግሚ እየነገርኩሽ ነው እኔ ጸጉር ሆነ ሜካፕ ማስተካከል አልችልም። ለማንኛውም በቻልኩት ፍጥነት እሞክራለሁ። እሺ አፍጥኝ

ቢበላ ቢበላሽ ግን ማለት ነው ነገር ያለ አልለቀም ሞክሪያትና በጣም ት በቃ እንዳልኩህ ይሁን ሄሎ በቃ እሺ ቀስ ብለሽ ነው የሚያስተካክለኝ ሰው አግኝቻለሁ ተመስገን ነፍሴ ልትወጣ ነበር እኮ። ግን ማንን አገኘሽ? ሐረግ ሐረግ? አንቺ ያምሻል እንዴ? ብታበላሽሽስ? ያ ፊት ነው አመኛት ያለኝ። እኔ ደግሞ ታዲያ ምን ላድርግሽ? ምንም አማራጭ የለኝም። ራኪ ትንሽ ታገሽኝ፣ እየመጣውልሽ አለን። ራሴ ሰራሻለሁ። ሆ ጭራሽ በሰራተኛ ትገርሚያለሽ። ምን ላድርግ? ሰዓት የለኝም እያልኩሽ አደለ እንዴ? ይሄ ያውልሽ ራኪ፣ ሜካፕሽ ቢበላሽ የለውበትም። እሺ አንቺ ደግሞ በናሽ በቃ አታስጨንቂኝ። ቻው። ወይኔ ራኬ ብሻ፣ ምንድን ነው የማደርገው? እቺ አይጥ ብታስመስለኝ ነው በቃ። ዶ ባሊድ ነው የሚሻለኝ ከዚህ ሁሉ። ወይ እስካሁን ተመስተሽ እያነበብሽ ነበር? ምን ጊዜ ይኖረኝ፣ ጨርሰዋለሁ ብለ ይህን ያህል። ምን አይነት ታሪክ ቢኖረው ነው እንደዚህ ተመስተሽ? በጣም ቆንጆ ታሪክ ነው። ለሰው መኖርን ታስተምራለች፣ ታውቃለህ። የራሷን ለሰው ስትል የራሷን የግል ጥቅም ወደኋላ የምትተው አይነት ሴት ናት፣ እና በእንደዚህ አይነት ሰው ላይ የሚያጠነጥን ታሪክ ነው። ለዛ ነዋ እኔን አሳልፈሽ ልትሰጭኝ የነበረው። ያፌት እኔ እኮ እንደዛ የተናገርኩ ካንተን ስለምወድ ነው። እና ይህን ስለምትወጂ ነው ለሶሳልፔሽ ልሰጭ የነበረው አይደለም። ቢገባ ክኮ ለአንተ ጥሩ ውየት መስጠት የምትችለው የወርዲናት እንደምታየው ከሆነ እኔ ለአንተ ምንም ላደርግልህ አልችልም። ሀጊ እኔ እኮ ምንም ነገር እንድታደርጊልኝ ኳ አድርማብር ሸንኩት አለ። ለማንኛውም አሁን የመጣሁት ራኬብ ፈልገሻለች። ራኬብ ለምንድ የፈለገችኝ? የጸጉርና ሜካፕ ችሎታ እንዳለች ነግሬያት ነበር እና ትልቅ ፕሮግራም ስላላት እንድታሳካ ትፈልጋል። ያፌት ምንድን ነው የሰራኸው? እኔ ኮ ትንሽ ቤት ውስጥ ነበር ተቀጥሬ ይሰራ የነበረው። እንዴት ነው እሷን ማስተካከል ምችለው? እንደምታደርገ አልጠራጠርም። በዛ ሚጅና እስኪዘት ኑ ባርጌት ያፌት ምንድን ነው የሰራኸው? መልካም ስራ

እዚህ ለማስተካከላችሁ፣ እሺ፣ እችላለሁ። ግን ይሄ የፊት ፊቱ ፈርሷል። እሱ እናስተካክለው ቶሎ ቶሎ ወይ

እንዴት ነኝ አለማረቢኝ? አንቺ ምንድን ነው የመሰልሽው? እኔ የለሁበትም። በኋላ የሰው መሳቂያ ከሆንሽ እንዴ! እሺ፣ ታለኝ ምን ላርግ? ምንም አማራጭ የለኝም። ታክሽ፣ በቃ ይሳቁብኝ፣ እኔ የለሁበትም። ብትቀሪ ነው የሚሻልሽ። ቆይ ግን ያን ያህል ያስፈግራል እንዴ? እኔ በአንቺ ቦታ በሆን አልሄድም ነበር። እና ታለሽ፣ ምን አደርጋለሁ? እንደሆነ ይሁን፣ በቃ ይሳቁብኝ። ይሄ ሁሉ እኮ ባንቺ ምክንያት ነው። እሺ፣ ነይ፣ ሰዓት እንዳረፍድብን እንሂድ

እየቀለልክ አይደል ማቀል ለምን እቀልዳለሁ ከልቤ እኮ ነው ወድርኳት እኔ እንደዛ ነገር ግን እንደማልልህ ታውቃለህ አይደል እመነኝ አንተን እምቢ ስለማትልህ እንደምንም ብለህ አግባባት ለዛ ነው እንጂ ኮኒ አልጠይቅህም ነበር አረ ግን እንድትጎዳ ነው የማመቻችልህ ጓደኛ አይደለሁ እንዴ ደግሞ እሷን ካገኘሁ የላሴ ቀና ብያለሁ በቃ የመጨረሻ እንድትሆን ነው የምፈልገው ስንቱን ነው ግን አንተ የመጨረሻዬ ናት የምትለው እኔ አንተ ባህሪ ጠፍቶኝ ነው እንዴ እሷ ላይ አምርሬያለሁ በዛ ላይ ደግሞ ገገማብኛለች ቃል ግን እልህ ነው ያዛር እንጂ ፍቅር እንዳልሆነ በደንብ ነው የገባኝ። ሁለቱም እየተቀላቀለብኝ፣ እመንኝ ወድጃታለሁ። በአንተ ወክል እንዲያልቅ እፈልጋለሁ። ከዛ በፊት ግን አሁን እድል የመሞከር አለብኝ። ራኪ ቤት አልተመለሰችም? አረ አ አመሻለሁ ምናምን ስትል ነበር። በቃ መጣው የሆነታ ደርሽ ይመለሳል። እዚሁ ጠብቀኝ እሺ? አንተ ያማል ለ አውራ ፈልጋለሁ ብላ እንዲጠራኝ። በቃ ደርሽ ይመጣው አልቆይም። አንዴ ዕቃ ብቻ ከዛ ይያለ አንዴ። እንዴ እሺ፣ በእናትህ እንዳቆያት ቃል እየሰማኝ ነው። ሐረግ ሐረግ! እንዴ! እዚህ ደግሞ እንሰራልክ? ቤት ስገባ እኮ ማን ነው ሲል፣ ከዛ በቃ እናንቺ ምን ኖረሻል ብዬ መጣ። አይ እኔ ማውራት አልፈልግም። እንደምታየው ከሆነ ደግሞ መጽሐፍ እያነበብኩ መጻፉ ባይ። ብሰራክሽ አሁን ጊዜ ነው ይሄን ነሽ? አረልኝ፣ ለምን ስነ ስርዓት አይኖርህም? እኔ መጣውበት አላማ አለኝ። እሺ አውቃለሁ እኮ ግን ደግሞ መግባባት አለብን። አረልኝ፣ እኔ ደግሞ ምንም አይነት ቀረቤታ መፍጠር አልፈልግም። አይ እንግዲህ በትዕግስት ስላዋራሁሽ፣ አንተ አረፍ ይመጣሉ። እኮ አይመጡም ባክሽ ራኪብም ይሁን ጓደኞቿ ታገኝ ሄዳለች። ያ ፊትም እንዳይመጣ ነገር ነው። ታዲያ ምን ልታረግ ነው? ምን እየሆንሽ ነው? አርፈሽ ተቀመጪ። እንግዲህ ነግሬሻለሁ። ቃል እኔ ምንም ነገር አልፈልግም። እባክህን ተወኝ። እንድትወጪ ከፈለግሽ በአንድ ነገር እንስማማ። ምንድን ነው? በቃ የዛሬን እንመያችና ከዚህ በኋላ አልመጣብሽም። በጸፋይ እንዲካልሽ የሚሆን አሳይሻለሁ። አይሆንም። ዝም ባይ ልጅ

እውነት አልዋሻውክም። ከእንግዲህ በኋላ ግን መደባበቁ ይበቃል። የኔና አንቺ ጉዳይ ሁሉም ማወቅ ያለባቸው ይመስለኛል። እረ በፍጹም እንደዛ እንዳታደርግ። ምክንያት ለምን ነው እንደዛ የማላደርገው? ያፌት የወርዲኮ ትጎዳለች። በቃ በቀላሉ ነው ልቧ የሚሰበረው። አንቺ ለእሷ በዚህ ደረጃ ትጨነቂ ይላታለች። እሷ ግን እዛ። ለማንኛውም ቃልን አዋርቼው ይመጣሉ። አንቺ ለእኔ አልነግርም አልች። ያፌት ምንም እኮ አልተፈጠረም። በቃ ሊያውራይን ብቻ ነው። ቆይ ግን እንደዚህ እንዴት ነው ልንቀጥል ምንችለው? እስከ መቼ ነው እኔ እየርበክሽ የምንኖር? ያ ፌዝ ለምንድን ነው ማይገባ? ምንም አልደበኩክም። ችግር የለም። እኔ ራሴ እጅ ቃል እናወጣጠው ለማን ለማንም ተራዬ

ልናገርሻ አልችልም። እንዴት እንደወደዱት ደስ ሰው ነው። በጣም የወደደው ብታይ ያምርሽ በጣም።